አቶ ጀዋር መሀመድ ከኩሽ ሚዲያ ጋር ትናንትና በአፋን ኦሮሞ ቃለምልልስ አድርጓሉ። ለሳ ተኩል አካባቢ የፈጀ ቃለምልልስ በቀረበው መረጃ ላይ በኦሮምኛ የተናገረው ወደ አማርኛ ከና እንደምታውስ ቀይርላችሁ ነው እያቀረብኩ ያለ። መጀመሪያ ከምስጢር ቢጀምር ይሻላል። እስከ ዛሬ በግልጽ ያልተናገራቸው ነገሮች እዚህ የገለጣቸዋል። የትኛውም ፖለቲከኛ ሲነግረን ከፖለቲካ አንጻር ዓይንም አንጻር ማየት አለብን። አንድ ተቃዋሚ ሌላኛውን ባላንጣውን ባላንጣው ላይ ነጥብ ለማስቆጠር ሲባል ወይ ኢንፎርሜሽንን ያቆያል፣ ያዘገያል ወይም ሰዓት መርጦ ያወጣል ወይ በከፊል ያወጣል ወይንም ደግሞ ጨው ይጨምርበታል። ይሄንን እንደተጠበቀ ሰው ይሄን መነጽር የያዙና ፖለቲካ ስለሆነ ይህን መነጽር የያዙና ፖለቲካ ብቻም ሳይሆን ኢትዮጵያ ፖለቲካም ስለሆነ እንደ ምስጢር የተናገረውን ልንገራችሁ። ከሰሜን ጦርነት በፊት ማለትም ከሁለት ሺህ ሃያ በፊት አብይ አህመድ የአማራ እና የኦሮሞ ኢሊቶችን ሰብስቦ ነበር ይላል። ከጦርነቱ በፊት ልክ ጦርነቱ ከመጀመሩ አምስት ወራት በፊት በዛ ስብሰባ ላይ እኛ ኦሮሞዎችን ሌላ ክፍል አስቀምጦ መጀመሪያ የአማራ ኢሊቶች ጋር ሄዶ ውይይት አደረገ ይላል። ውይይት ሲያደርግ ሩቅም አይደለም፣ እኛም እንሰማዋለን። ከጎንን ያለ ነው ውስጥ ያሉ ሰዎች የነገሩን እኛም የሰማነው ነገር ቢኖር እኛ ጋ እነሱ ጋር ሄዶ እኛን ያማ ነበር፣ እነ ጽንፈኞች፣ እነ ዘረኞች፣ እነ አገር ለማፍረስ የተነሱ መንግስት እንዳይረጋጋ የሚሰሩ እና ወዘተ እያለ ያማል። ወደ አሁኑ አስር ደቂቃም ሳይቆይ እኛ ጋር ሲመጣ ደግሞ ቅድም እኮ እነኚህን ሰብስቤ እየተጫወኩባቸውን ያለው እነኚህ የትም አይደርሱም፣ ይራገፋሉ፣ በጥቂት ጊዜ በኋላ አራግፋቸዋሉ ብሎ እኛ ጋር ደግሞ የአማራን ኃይሎች አንድ በአንድ ስማቸውን እያነሳ ሲያማ፣ ሲያጣጥል፣ ሲያብጠለጥልና ሲሳደብ ነበር ይላል። ይህንን ከጦርነቱ በፊት ነው ያደረገው። ስለዚህ አብይ ወደፊትም አንድ ወጥ ኦሮሞን የኦሮሞ እሊትን ወይም ልሂቃንን ሰብስበ በማግስቱ ማፈራረሱ አይቀርም። ምክንያቱም አንዱ አንዱ ጋር የሄደ የማማት በሽታ ስላለበት አባዜ ስላለበት ይቅርታ አባዜ ስላለበት ያንን ያደርጋል። ዞሮ ዞሮ ለየብቻችን ሰብስቦናል፣ ሰብስቦም ይሄንን አድርጓል የሚል ነው አንደኛው የተናገረው። መጽሐፍ ውስጥ የማይገኘው ምስጢር ይሄ ነው። ሁለተኛ ካጫሉ ግድያ ጋር ተያይዙ አንድ ተጨማሪ ምስጢር አውጥቷል። በውስጥ ወይም ከሌሎች ሰዎች ጋር እሱ በሚያወራውን አይደለም ማወራችሁ፣ በአደባባይ በቃለምልልስ መልክ የተናገረውን ብቻ ነው። ይሄም ሀጫሉ ሁንዴሳ ሞቶ ገና ሬሳው ራሱ ሳይመረመር ወደ ሆስፒታሉ እንኳን ሳይወሰድ የመንግስት ባለስልጣናት ሁሉም በሚባል ደረጃ በአካልም የመጡ ስልክም እየደወሉ የነገሩኝ አጫሉን የገደለው ወያኔ ነው ብለ ለጥፍ ሲሉ ነበረ ይላል። አጫሉን የገደለው ወያኔ ነው ብለ ለጥፍ ሲሉኝ ነበር፣ እየደወሉም በሚሴጅም ወዲያውኑ አጫሉ እንደሞተ እንደሰማው ሆስፒታልም ሳይደርስ ይላል ይሄን ከዚህ በፊት ያላለው መጽሐፍ ላይም በየትም ቦታ የማታገኙት በትናንትናው ቃለምልልስ ላይ የተናገረው ሁለተኛው ሚስጢር ነው። ሶስተኛ የግድያ ሙከራ እሱና አቶ በቀለ ገርባ ላይ ታቅዶ ያንን እንዳከሸፉና ፍርድ ቤትም የቀሩበት ምክንያት የግድያ ሙከራ ተቀነባብሮ ተዘጋጅተው እኛ ወደ ፍርድ ቤት ስንሄድ በዛ ሰሞን እኛ ላይ እርምጃ ለመውሰድ ተዘጋጅተው ዝግጅት ሁሉ አልቆ ለእኛ መረጃ ደርሶን አክሽፈነዋል። መጀመሪያ የግድያ ሙከራ የታሰበው እኔና አቶ በቀለ ጀርባ ላይ ነው። ከዛ የግድያ ሙከራ አምልጠናል ይላል። ይህም በትናንትናው በትላንትናው ቃለ ምልልስ የተናገረው ሶስተኛው ሚስጢር ነው። አራተኛው ከፊል ሚስጢር ልንለው የምንችለው ኦልሞስት ፐብሊክ ነው ኖሌጅም ሊሆን ይችላል ግን ያልተናገረው አብይ፣ የሚጠላውን ሮድማፕ ይዘን እየመጣን ነው ይላል። ከሰሜኖቹ ጋር ተነጋግረን ከነሱ ጋር ሳንነጋገር ሳንወያይ ሳንደራደር የምናደርገው ነገር የለም። እዚህ ጋር እንደውም ግልጽ መሆን ያለበት ከአማራ ጋር ለመቶ ዓመታት በላይ የዘለቀ የፖለቲካ ልዩነት አለን። እሱ ግልጽ ነው፣ በአደባባይ የሚታወቅ ነው። ነገር ግን አንዱ ብሔር ለብቻ ተሰብስቦ ሌላውን ብሔር አስገብሮ ወይም አስፈራርቶ አሸንፎ የሚኖርበት ዘመን ላይ አይደለም ያለ ነው። ጊዜው ሲደርስ እንደራደራለን እንወያያለን እንነጋገራለን። ለአሁኑ ግን ሮድማፕ ይዘን ለመምጣት እየተዘጋጀን ነው። እደግመዋለሁ አብይ የሚጠላውን ሮድማፕ ማፕ ይዘን እየመጣን ነው። እንግዲህ እሱ ያለንን ነው ዝም ብሎ ብለፊንግ ነው ዝም ብሎ የሚያወራው ምናምን ልትሉ ትችላላችሁ። መነሻ ላይ የነገርኳችሁ ነገር አለ፣ እሱን አትርሱ። and i i i owe no obligation or loyalty towards nobody አራተኛው ሚስጢር ሮድማፕ ማለትም ከሰሜኖች ጋር ተነጋግረን ይዘን የምንመጣው ፖስት አብይ ደግሞ ፖስት አብይ ሮድማፕ ይዘን እየመጣን ነው ይላል። ሶ እነኝን አራት ሚስጢራት ትላንትና በዚች ቃለምልልስ ገልጧል። የመጀመሪያው አብይ የአማራና የኦሮሞን ኃይል ሰብስቦ ለየብቻ አንዱን አንዱ ላይ ሲያማ እንደነበረ እና አንዱን ከአንዱ ጋር ለማጋጀት እንደሞከረ ከጦርነቱ በፊት። ሁለተኛ የሃጫሉ ግድያ ጋር ተያይዞ ወያኔን የገደለው ብለተናገር ብሎ ባለስልጣናት መረጃ ሲልኩለት እንደነበረ፣ ሲደውሉለት እንደነበረ፣ ጫና እያሳደሩት እንደነበረ ዞሮ ዞሮ ወያኔን የገደለው ተብሎ እንዲወራ ኢቨን እንኳን ያጫሉ አይደለም የሰኔ አስራ ስድስት ራሱ እኛ ቀድመን እያወቅን ተው እያልናቸው ነው ወጥተው የቀንጅ የተባለ ሁሉ ብለዋል። እሱንም እንደ ምስጢር መጨመር ትችላላችሁ ከፈለጋችሁ። እሱ ግን መጽሐፍ ውስጥ ስላለ እንደ ምስጢር አላውረው መጽሐፍ ውስጥም ስለነካካው እንደ አዲስ ምስጢር ስላላመጣሁት ነው። ሶስተኛው የግድያ ሙከራ እንደተደረገበት ነው። አራተኛ ሮድማፕ ቪዥን እየመጣን ነው የሚል ነው። እነ ከዚህ በፊት ያልተገለጹ ምስጢራት ብላችሁ መውሰድ ትችላላችሁ። አዲስ ስለሆነ ሞራል ጃጅመንት ለእናንተ ትቻለሁ። ለምሳሌ እዚህ ጋ ሳሚ እንዲብለዋል ዛትነግ በቴብለፍ ጉድ ጉድ ይሄን ነው ጃጅመንት ስራ ፕሮግራም ስራ በደንብ ኮሜንት አድርጉበት። የድራማው ቅድም ቲኬር ኩት ላይም አስተያየት ሰጥቷል። ስለዚህ በጨረፍታ ዘግቼው ነበረ ይሄ የብርቱካናማው ግርግር ላይ አስተያየት ሰጥቷል። ግን የፖለቲካ አንድምታውን ነው የተናገረው። ለምን አላማ ነው የተደረገው የሚለውን ይሄ ድራማ ነው የፖለቲካ አላማው የሚከተለው ነው ብሎ ተናግሯል አቶ ጀዋር። ይሄ የዶክመንተሪ እና የፌኩመንተሪ ግርግሩ ማለት የሰሞኑ ግርግር ቅድም በረዥ በሰፊ ወዳያሰስኩት አንደኛ መጀመሪያ የመሰለኝ እኔም ከደምቢ ዶሎ ተማሪዎች መካከል አንዷ የተገኘችን የመሰለኝ ብሎ ምንትን አድርጓል ኮንፌስ አድርጓል። መጀመሪያ እንደማንም ሰው ያ ቪዲዮ ሲለቀቅ ጠዋት ሰኞ ጠዋት መሆኑ ነው ከእነኛ ከደምቢ ዶሎ ከአስራ ሰባቱ ተማሪዎች ውስጥ ከታገቱት ውስጥ አንድ እንደሆነች መስሎ የነበረ እኔም እንደ ማንኛውም ሰው ሰው ልጅቷ ስትመጣ ከደምቢ ዶሎ ተማሪዎች ውስጥ አንድ እንደሆነች ነበር የተረዳውት። በዚህ በኩል ያው ተሸውደናል ወይም አትፌስ ፋሉ የመጣውን ነገር ወስደናል እያለ ነው። አንድ ሁለተኛ አሁን እያደረገ ያለው በመሰረቱ ኦሮሞ እና አማራ መካከል ሽብልቅ እየመጣ ሁለቱ እንዳይተባበሩ፣ እንዳይቀራረቡ ለማድረግ ነው። በኦሮሞ በኩል ሰሜኖች እየመጡባችሁ ሊበለዋችሁ፣ የኦሮሞ መንግስት ሊያፈርሱ፣ ስልጣን ሊነጥቁ፣ ህዝቡ ላይ ሊበቀሉ እና ወዘተ እያለ እያስፈራራ የኦሮሞ ህዝብ ውስጥም ውጭም ያለው ማለትም ከገዛዝ ውስጥም ያለው ከገዛዝ ውጭም ያለው በአንድነት ቆሞ እንዲደግፈው ለማድረግ በሌላ መልኩ ደግሞ በአማራ በኩል ማስተላለፍ የፈለገው የአማራ ኃይል እንዲጠላ ሶሪ እንዲጠላሰ የበለጠ እንዲናደድ የበለጠ እንዲናደድ የበለጠ ተናዶ ደግሞ በስሜትና በግልፍተኝነት የኦሮሞ ኃይል ላይ እንዲዘምት። ከዚህ በፊትም የደምቢ ዶሎ ድራማ ሲሰራ እንደዛ ብሎ ነው የሚያምነው እሱ የደምቢ ዶሎ ድራማ ነው ብሎ ነው የሚያስበው። ማለትም ያኔ ራስ የታገቱት መንግስት ያደረገው ድራማ ነው ራሱ ያደረገው ብሎ ነው የሚያምነው። ያኔ የኦሮሞን ስም ለማጥፋት እንደተጠቀመ ሁሉ አሁን አማራን የበለጠ ለማናደድ ለሁለተኛ ጊዜ ለመሸወድ እየፈለገ ነው። በአማራ በኩል የአማራ ኃይል የበለጠ እንዲናደድ እና ኦሮሞ ላይ በሀሳብም በሌላ መልኩም እንዲዘምት፣ እንዲያጥላላ ዘመቻ እንዲከፍት በዚህ መሀል ላይ አብይ መደነስ ይፈልጋል። በዚህ ሁለቱ መካከል ነው ያለው። ሸኔ ማለት እና ጽንፈኛ ማለት ደግሞ ኮድ ወርድ ነው። ሸኔ ማለት አማራ ማለት ነው። ጽንፈኛው ሲሉ ደግሞ አማራ ማለታቸውን እንድትረዳ ፈልጋለሁ ብሎ አቶ ጀዋር ትላንት ነው። ሶ ባይ ዲፎልት ሸኔ ማለት ኦሮሞ ማለት ነው። ኦሮሞን ዲሁማናይዝ ለማድረግ የሚጠቀሙበት ቃል ነው፣ ለመምታት ጽንፈኛው ሲሉም አማራን ለመምታት የሚጠቀሙበት ቃል ነው። ዲሁማናይዜሽን ፖለቲካል ወርድ ነው ፈቃድ ነው በዛ ደርገድ እንድትረዱ ፈልጋለሁ የሚልም እዛው አስቀምጠዋል ዝም ብሎ አይደለም በሸኔ ስም የሚምጣ በጽንፈኛው ስም የሚምጣ አላማው አማራን ለመምታት ለማጥላላትና ለማናደድ በሌላ መልኩ ደግሞ አሁን ኦሮሞ ሆን ብሎ የኛ መንግስት ተነካ በሚል ከመንግስት ኋላ እንዲሰለፍ ስለሚፈልግ ነው ብሏል ሶስተኛው ከአማራ ጋር እንኳን ብንጣላ በራሳችን ጊዜ እንጣላ ነው ያለው። እንግዲህ በሀሳብም በሌላም ነው ብሎ የገለጸው። በሌላም የሚለው ነገር እሱ የሚያብራራ ይሆናል ወደፊት። በሌላ መጣላት ለምን እንደሚያስፈልግ አላውቅም። ዞሮ ዞሮ እሱ ያለው ግን በሀሳብ የሚሆን በሌላ መልኩ መጣላትም ካስፈለገን አብይ አመቻችተውን ሳይሆን ራሳችን ችለን ጥቅማችንን አስልተን ነው መሆን ያለበት እንጂ አብይ ዛሬም መልሶ ለአምሳ ጊዜ እየሸወደን ለአምሳኛ ጊዜ እየሸወደን አይደለም መሆን ያለበት። የፖለቲካ ልዩነት አለን፣ ቅድም እንዳልኩት ። ከአማራ ጋር የምንነጋገረው የምንለያይበት የፍላጎቶች የፖለቲካ ጥቅሞች አሉን። የታሪክ ቁርሾዎችም አሉ። እሱ አደባባይ የሚታወቅ ነው። ብንጣላ እንኳን ግን በአብይ ምክንያት ሳይሆን በራሳችን ተርምስ እንደ ኮንዲሽን መሆን አለበት ነው ያለው። ከድራማው ጋር ተያይዞ እነ ሶስቱን ነገር የተናገረው፣ የኦሮሞ የወደፊት እጣ ፈንታ ጋር ተያይዞ የሰጠው ሀሳብም አለ። መሰረታዊ መሰረታዊ የሆነው ብቻ ነው እየነገርኳቸው ያለው ከኦሮሞ የወደፊት እጣ ፈንታ ጋር ተያይዞ በአብይ ምክንያት ኦሮሞ አገር ማስተዳደር አይችልም የሚለውን እያረጋገጠ ነው ያለው። የአብይ ድክመት የኦሮሞ እየሆነ ነው። የአብይ ድክመት የአመራር ድክመት የኦሮሞ እየሆነ መጥቷል። ሲነነመስ እየሆነ መጥቷል። ኦሮሞ ብልጽግና ቢባል ኦሮሞማ ቢባል ኦህዴድ ቢባልና አሁን ባለው ሁኔታ የአብይን ድክመት ለኦሮሞ ህዝብ ዕዳ እየሆነን ያለው ያንን በንቃት መከታተል አለብን፣ መመከት አለብን የሚል ሰው ነው። የአብይ ድክመት የኦሮሞ ህዝብ ድክመት ነው። እሱም ማለት ኦሮሞ እንኳን አገሩን አይደለም እራሱንም ማስተዳደር አይችልም የሚለውን ነገር እያረጋገጠ ነው በየእለቱ የአብይ ድክመትና አሰራር ይላል። ቀጥሎ የፀረ ኦሮሞነት አስተሳሰብ ተንሰራፍቷል፣ ምንም መካካድ የለብንም። ይህንን ደግሞ መከላከል ያለበትም መዘጋጀት ያለበት የኦሮሞ ህዝብ ነው በዋናነት ይላል። ቀጥሎ ኢትዮጵያ በታሪኳ እንደ ዘንድሮ ተዳክማ አታውቅም። በዘመናዊ ታሪኳ ባለፈው ከሚኒልክ ዘመን ጀምሮ እስካሁን ብንቆጥር ኢትዮጵያ ሀገረ መንግስቱ እንደ አሁኑ ተዳክሞ አይቼ አላውቅም ይላል አቶ ጀዋር። እንግዲህ ይህንን የሚያው መንግስት ተዳክሟል፣ አቴኒ ታይም ሊወድቅ ይችላል ከሚል አንፃር ነው ሀገረ መንግስቱ በጣም ተዳቅሟል በጣም ሳስቷል። የሚል ግምት ነው ያለው። ይሄ መንግስትም ራሱ ረዥም ጊዜ መቆየት አቅም የለውም የሚልም መስታያት አለው። እሱ ክፍት ነው ለክርክር። እንዲሁ የናቁት ነው ስንት መንታ መንታውን እንትን ያደርገው እና፣ ከመናቅ ይልቅ ያለውን ሁኔታ ፌስ አድርጎ በዛ ልክ መነጋገር ያስፈልጋል። እንደዛ ነው ወይ የሚለውም ራሱ አጠራጣሪ ነው። ሰው ክፍት ነው። እናንተም እንድትነጋገሩበት። በእውነቱ ይሄ መንግስት በጣም ደካማ ነው ወይ ኪሊንግ ማሽን ብቻ ነው አለ ዚስ ኪሊንግ ማሽን፣ መግደል ብቻ ነው የሚችሉት እንጂ ከዛ የዘለለ አቅምም የላቸውም። ይሄ መንግስት እኛ ባንር ባረ በራሱ በራሱ ጊዜ የሚወድቅ ነው የሚል ስታይ ሰጥቷል አቶ ጀዋር። ይሄ በጣም ትልቅ ክሌም ነው፣ ይዘ ዛሬ ብቻ አይደለም ያለው። እኔ ጋር ቃለምልስ ባደረገውም ከሌሎች ጋር በሚያደርግበት ኮንሲስተንት፣ ይሄ መንግስት ምስጥ የበላው መንግስት ነው ብሏል። ሚስጥ የበላው የተበረበረ አንድ ንፋስ ሲመጣ የሚጥለው ነው። ባላ እንኳን የለውም የሚደግፈው ዛፉ ዛፉ ሚስጥ የበላው ዛፍ ነው። በየትኛውም ሰዓት ሊወድቅ የሚችል ነው። ከባድ ንፋስ መቆጣጠር፣ መቋቋም የማይችል ዛፍ ነው ወይም ስርዓት ነው ብሏል ጀዋር። ይሄንን ትልቅ የሞራል ስቴትመንትም ነው። ከዛም አልፈው ደግሞ ማስረጃ በማስረጃም መሞገት የሚቻል ጉዳይ ስለሆነ ከፍት አድርጌ ልሂድ ግን አቶ ጀዋር እንደዛ ነው ያሉት። ሶስተኛ አሁን ያለው ሙስና አይደለም፣ ሙስና ብላችሁ ስም አታጥፉ ብሏል። ሙስና አይደለም፣ አሁን ያለው ሙስና ሳይሆን ብልግና ነው መንግስታዊ ብልግና ነው። የሚያደርጉት ነገር በየበርጫ ቤቱ፣ በየመጠጥ ቤቱ፣ በየቦታው የሚያደርጉት በጣም ያስፈራልም ያሳፍራልም። ስቴት እንደ ስቴት አገር እንደ አገር እንዲህ ባልጎ አያውቅም። በተለይ በተለይ የኦሮሞ ልሂቃን አብይ ስር ስርአቱ ስር የተሰገሰጉት የሚያረጉት ፒውር ብልግና ነው። ፖለቲካም አይደለም እየሰሩ ያለው ብልግና ውስጥ ነው ያለው። ይሄም ሙስና፣ ዘረፋ እና መሰል አማርኛዎችን ማባከን የለብንም። ብልግና ነው የሚገልጸው ብሎ ነው የተናገረ።